ቤት የተኛ በቃ እየለመነችው ረግጦ አጥሏት የሄደው ማለት ነው። እና እኔ በጣም በጣም አናደኛል። በጣም ለመነችክ በጣም ሰድብሃን ይርከው ማለት ነው። እና ሰላም ሰላም ቤተሰቦች፣ እንዴ ናችሁ ልኝ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ። ክብሬ ይስፋ፣ እግዚአብሔር ይመስገን። ያው ዛሬ ብራዬ አትቅና አንሉ ግን ቅናት ልክ አለሁ። ገብቷችኋል? አላደለ ቅናት ልክ አለሁ። ሲጀመር አንተ እንደዚህ አይነት ነው። ብዙ ጊዜ ሰርግ ላይ ማንም ይታወቃል፣ ያሚያቅሰው ነው ሰርግ ላይ ሰው ይጠባበሳል። ሰው በጣም ቆንጆ የሆኑ ይሄዳል፣ በጣም አምሮበት ይሄዳል። ይህን ካሰብክ ከአንተ ለምን ከሷ ከእጇ ተለየክ? ይህ እንደሚመጣ አንተ ሰው እንዳያይበት ከፈለግ፣ ከሰው ጋር እንዳትጎራረስ ከፈለግ፣ አንተ ለምን ሚዜ ሆንክ? መጀመሪያ ነበረ ይህን ነገር ማሰብ የነበረብህ ማለት ነው። አሁን ላይ ሰው ስለ አጎረሳት እንደዚህ ብላ ይህን ያህል መናገር አችልም። ሲጀመር አጎረሳት እንጂ እሷ ከዛ ሰው ጋር ሄዳ አብራ አልተኛችም እንዴ! ምንድን ነው ተረጋጋ እንጂ እስከ ስድብ ድረስ ምን አመጣው? ቡቡ የእውነት እኔ በጣም ያናደደኝ ማለት ነው በጣም በጣም ያናደደኝ፣ ሲጀመር ሰርግ ነው የሄደችው። ሰርግ ላይ ጉርሻ ያለ ነገር ነው፣ መጎራረስ ያለ ነገር ነው። ጀስት በቃ እንትን ትላለህ። ሲጀመር ሰርጉ ኖ ሌላ ባዳ አይደለም ባዳ ሰው አይደለም። አይ የእናንተ ሰርግ ነው፣ የቤተሰብ ሰርግ ነው። ለዛ ያን ሰው ታቋለክ፣ ያጎረሳትን ሰው ታቋለ። ምንም የሚያናድር ነገር የለም። ሁን ወይ ነገር ልፈልግ ጭር ሲል አልወድም እኔ እናሷ ፍቅር ስንሆን አያምርብኝም፣ ስንናቋር ነው ደስ የሚለኝ ካልክ ይሄ ያስኬዳል። ፋሚሊ ነው ሲጀመር። እሷ ረስተዋለች። ማታ ተነጋገራችሁ አለ ማታ የተነጋገራችሁን ነገር ደግሞ ተመልሳችሁ ቪዲዮ ከፍታችሁ ይሄኛውን ነገር ማውራት ማለት ተገቢ አይደለም። ሲጀመር ጉርሻን የጎረሰችው ጉርሻን የጎረሰችው አለ ጉርሻ ደግሞ አንድ ሰው መቶ ላጉርስሽ ሲላት አይ እኔ አልፈልግም አልጎርስም ማለት አይቻልም። ደግሞ የተናገረችበት ደስ የሚለው ነገር እኔን ብቻ አይደለም ለዩት ወይ አጎርሰኝ፣ ሌላም ሰውም አጉርሷል። እኔን ብቻ አይደለም ያጎርሰኝ፣ ሌላም ሰውም አጉርሷል። ለዛ ምንም የሚያናድድ ነገር አለ፣ ምንም የሚፈጠር ነገር የለም። በጣም እውነት እኔ ብሩክ ለመጀመሪያ ጊዜ እንደዚህ በጣም ጮክ ብሎ ለመጀመሪያ ጊዜ እንትን ብላለች፣ ነገር አካለች ማለት ነው። ሲቀጥል ደግሞ በጣም በጣም በጣም የተናገርካት በጣም እኔ ጮህክባት። በጣም እንድታስረዳህ ሞክራለች። የእውነት ሀይሚ ለእዛውም ዛሬ በጣም ትግስት ኑሯት በጣም አናገረችክ ማለት ነው። የእውነት ምን ያህል ውሃ እንደሆነች ዛሬ ላይ በጣም አይቻልም። በጣም ለውጥ እያየሁባት ነው። በጣም እርግጥ ብላ ነበረ ስታሆነ የነበሩና ኢቭን እንኳን ስትመጣ ሰላም ስትሉ በቃ ብብየኛውን ትናንቱን ድርሰውና በደንብ ሰላም ብለኝ አልክ። ጥለየኝ አትሄድ እያለችክ እየለመንካት ተረግጣህ ያትሄድክ ተይኝ ለብቻዬ እዚ ባይዘዌ ከህይወቴ ውጪ እያላት ነው። የእውነት ለምነግራችሁ ለእናቴ አስፈልጋታለሁ። ለእናቴ ማለት አንቺ ባትፈልግኝም እናቴ ትፈልገኛለች። ለእናቴ የምታስብልኝ ሰው አለች። ለእናቴ መኖር እፈልጋለሁ። አንቺ ስለማትፈልግኝ ከህይወቴ ውጪ እያላት ነው። እየነገራት ነው ባይዘዌ ማለት ነው። ጊዜ ሌላ ችግር አለብክ፣ ሌላ ወይ ሌላ የማትፈልገው ነገር ካለ በግልጽ መናገር ነው እንጂ፣ ይሄ ጉርሻ ኖርማል ነው። ይሄ በጣም ቀላል ነገር ነው። በጣም ስለ ደበረኝ ነው መጥቼ እዚህ ላናግርሽ የቻልኩት። በጣም ነው ይሄ በጣም ተነጫጭሁን። በቃ ተይኝ፣ ልረጋጋ ከራሴ ጋር አስቤ አውራሻለሁ ምናምን ማለት ነው። ሲጀመር ምንድን ነው አንተ የምታስበው? እንዴ ምን ተነካ ስልክ ሲጀመር አናንተ ሁለት ፍቅረኛ ማቾች መተማመን ካሌለባችሁ ለነገ፣ ለወደፊታችሁ እንዴ ነው የምትቀጥሉት? ካላመንካት እንዴ ሲጀመር የምትታመኑ? ለራሷ ነው መታመን፣ ለራስ ነው እንዴ። ታምና ካልተገኘች የምትጎዳው ራሷ ነው እንጂ ሀይሚን ነው እንጂ የምትጎዳው ብሩክን አይደለም የምትጎዳው። እንዴ በእንደዚህ ህን ልክ ያል መቆጣት በእንደዚህ ህን ልክ መናገር። ሲጀመር አንተ ጉርሻውን ካየህ ራሱ ሀይሚን ነው የበለህ ራሱ ማስቆም ትችል ነበር። አንተ ራሱ ከተጎራረሱ በኋላ አይተ ከጨረሱ በኋላ መናገር ምን ማለት ነው? ይሄ ሌላ ነገር አሰብነው። ወይም የሆነ ሰው ከእሷ ጋር እንዲሆን ማድረግ ትችል ነበር ወይ ሀሰን ወይ ሌላ ሰው ምናምን ማድረግ ትችል ነበር ወይ እሱ እሱ ያ ሰው ያጎረሳት ብቻዋን መሆኗን አይቶ ሊሆን ይችላል። ወንድ እንዳሌላት ብቻዋን አይቶ ሊሆን ይችላል። ብዙ ጊዜ ወንዶች እንደዚህ ነው የሚያስቡት፣ ብቻችን ሴቶች ሲሆኑ አይ በቃ ጀስት ሰው ትፈልጋለች አብራት የሚያዳብራት የሚያጫውታት ምናምን ፈታ የሚያረጋት ምናምን ብሎ ነው የሚያስበው ብዙ ጊዜ ማለት ነው። ያን ካሰብክ ደግሞ አንተ ራሱ ሚዜ አለመሆን ነበረብክ። ያን ካሰብክ እንደዚህ ሰው ያይብኛል ምናምን ብለህ ካሰብክ አንተ ከእሷ ጋር ነበር መሆን የነበረብህ ማለት ነው እንጂ በእንደዚህን ያህል ልክ እሷን መናገር ማለት። እኔ ብዙ ጊዜ አንተ ነው የምደግፈው ሀይሚ በጣም ትንጫ ዛሬ ግን በጣም ሀይሚን አደነኳ ትዕግስቷን ማለት በጣም ነው እየልመች በጣም ስትሄድ እንኳን እየጠራ ብሩኬ ብላ እየጠራችክ ነበረ ማለት ነው ተይኝ በቃ ተይኝ ተይኝ አልፈልግሽም ማለት እኮ ነው እንዲ ይህን ያህል የሚያናግር ነገር በጣም ቀላል የሆነ ነገር ጉርሻ ነው የጎረሰች ሲጀመር በሁለታችሁ ጋ በሁለታችሁ መሀል ላይ እምነት ካሌለ መተማመን ካሌለ ፍቅራችሁ አደጋ ላይ ነው ትልቁ ለፍቅረኛ ማቾች ወሳኙ ነገር መተማመን ነው ዋናው ወሳኝው ነገር መተማመን ነው። መተማመን ካሌለ ነገ ፍቅራችሁ አደጋ ላይ ነው የሚወድቀው ትልቅ ደረጃም አይደርስም። ለነገ ለወደፊት ብዙ ራሱ ዘለቄት አይደርስም እና በዚህ ኒህደግ የሚያጭቃጭቃችሁ ነገር የለም። ሲጀመር አንተ ለእሷ ክብር የለክ። ለምን እንደዛ እየለመነችክ እንደዛ፣ ብሩኬ ተረጋጋ በቃ ያን ነገር እርሳው። በእነዚህ መተን ለምን እንጣላለን? ሙሽስ ምን ትላቸዋለች? ራሱ እዚህ ቦታ ጅራ መታችሁ ስትጣሉ እንዴ አንዳንድ ጊዜ የእውነት ብሩክ የምታደርጋቸውን ነገሮች ወቅ ሁልጊዜ አበጣ እሷ ነጭናጭ ጫናት፣ እኛ እንትን እንላለን ምናምን ብለን ነበር አለ። እኔ በእርግጥ ደስ አይልም። እኔ ባደርግ ኑሮ ደስ ይልሻል ወይ ምናምን አልክ። የእውነት ነው ደስ አይልም። ግን ደግሞ ይህን ካሰብክ አንተ ለምን ከእሷ ጋር አብረህ አልሆንክም? ለምን ሚዜ ሆንክ? ጀስት ደግሞ ሶሪ እያለችህ ይቅርታ እያለችህ ነው አደለ? በቃ እኔ እንደዛ ብዬ አላሰብኩትም፣ ይቅርታ አለችቃ ይቅርታ ስትልክ ነገረችክ፣ አስረዳችካል። ከሷ የበለጠ ባለቤቷ እያለች እየነገረችክ የማታምና ኮነ ነገ ለነገ። ዋይ እንዴት ነው የምትሆኑት? ብሩክ እንዴት ነው ፍቅራችሁ ትልቅ ደረጃ የሚደርሰው? ስልኬንም አልሰጠሁትም የእሱንም ስልክ አልተቀበልኩም። ለምን እቀበላለሁ እኔ ፍቅረኛ ያለኝ ሰው ነው አለች። በቃ እሺ ምናምን ተባብላችሁ ይደብርሃል፣ አይኖ አውቃለሁ። ይሄ ማንኛውም ወንድ ጋ ያለ ነገር ነው፣ ይደብራል፣ ግን ነገረችክ እኔም ብቻ አይደል ለሚያጎረሰኝ እሱ ሌላ አንተ አጉርሷል ምናምን ብለክ ነው ሲጀምር። ልጅቷ ከአንተ ውጭ ማንም አይታያትም። ሌላ ሰው አትፈልግም እንዴ! ወይ እንደዛ ከሆኑ ቶሎ ብለ ቀለበት ሰርላት ልቧ አንተ ማንም ሰው ጋር እንዳትሄድብህ ከፈለክ፣ እንደዚህ የምታስብ ከሆነ ቀለበት ሰርላት። ይህን ያህል እንደዚህ በጣም ተናገርካት እንዴ? እሷ በጣም ብትናገርህ ኑሮ በጣም ከባድ ነበር የሚሆነው። ግን ሀይሚ ዛሬ እኔ እንጃ በጣም አደነኳት የእውነት ነገራችሁ። ቤተሰብ ማለት ነው በጠርጋተዋ እን ሀይሚናት እንዲህ ነው ያልኩት። እንዴት ምን ሆና ነው እንደዚህ ያልተናገረችው እንደዚህ እንትን ያላለችው ምናምን አልኩት። በእርግጥ ያናድዳል፣ ግን አንዳንድ ጊዜ ነገሮችን አድሮ ውሎ ምናምን አድሮ ትናንት ማታ እሷን እንትን ለማረጋጋት ብላ ነገሮችን ለማብረድ ብላ ያልነገረች አንዳንድ ጊዜ እሷን የሚሳ እርጋት እንጂ ብሩክ በጣም ከባድ ነው። እንጃ በእንደዚህ አይነት ሁኔታችሁ የእናንተ ፍቅር የሚዘልቅ ራሱ አይመስልም። ከባድ ከባድ ከባድ ከባድ ነው። ና ኤንዌስ ቤተሰብ ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። ባይ ቻው፣ ደና አደሩ።